ሰው ያለረች ነገር ስሜሽነ ለእናት ካሰምን እኮ ለሁላችን ህመሙ እኩል ነው መሰማት ያለበት። የራሷ አባት ዘቅጥቃ ተቀመጠች። ራሷ በጣም ነው ያናደደችኝ። የራሷ ማለት ነው እንደዚህ ያርጋ ለምንድን ነው ቢታወራ? እሷ ኮንትን ይመስለኛል። ምንድን ነው ቻት እንዳረገችው መሰለኛ ያመጣችው አይደለም። ለምን እንደዚህ ያደረጋችሁ ማለት ፈልጋ ነው። ነገር ግን ማድረግ የለባትም። የሞተ ሰው ደግሞ አይሰማም። አራ እናት አባት እያለ የሞተን ሰው መዘከዘክ ምን እንደበለታ ስድብ እንኳን አንተ ላይ ምክንያቱም የሞተ ሰው ማለት በጣም ከባድ ነው። ቀደም ቅድም በረከት ቤት ሲያወሩ ሰምቻ ያለው ማሂ ናት እያሉ ነበረ። አሱሱ ምትባል ያውልከት ሜንሽን ይደራረጋሉ ሲሉ ነበረ። ሜንሽን ታረጋታለች እዚህ ሱሱ ራሱ ማትረባ ናይ ልንገርሽ ልንገርሽ እሷ እራሱ እኮ መረጃ አውጥተን ነው የቦሌ ከቼ ምን ምናለች መሰለች፣ ምን አገኘንባት መሰለች? የቡና ቤት ብሩኬና የሆነ ልጅ ፎቶ ረቀዋል፣ ቪዲዮ ማለት ነው። ከዛ እሱ ቤት ሄዳ ማሂ፣ ይሄ በወንድ የምታዘቀዝቋት ልጅ እሷን ሜንሽን አርጋታለች። እስክሪንሾት አርገን አምጥተን አወራናት። ስናወራት ከዛ ትንሽ ጊዜ ተጋጠምን፣ ፍንትን ነው ቦሌ ከቼ ካላ፣ እንደው እዚህ ቴክና ከራቸውጥብቻ ትንሽ ጊዜ መጥፋት አይቻ አይሻልም? ብላቸው መጥፋት ይሻላል። ሰላም ጠፋ፣ እዚህ ሰላም ጠፋ፣ እዛም ሰላም ጠፋ። ምት ነገሩ ብጥብጥ ነው። በነገር ያየሙት ሰው ካለ በሌላ በፌክ አካውንት ነው። የለም ዝም ብለው ነው። ለምን ተራሱ ስንገባ ማለት ነው። ሱሱ ፋፊ ነው። ሱሱ ማለት ነው ያው እኛ ነው በተናገርን ቁጥር እኛና እንጂ የምንዋረደው ሌላ ነገር አይደለም። በእንደዚህ አይነት ጊዜ ደግሞ ዝምታ ብቻ ነው የሚያስፈልገው። ወይኔ ፈጣርዬ ሀያ 24 ሰዓት ስለ አንድ ርዕስ አይደለም፣ አይደለም፣ አንቺ ከሌሎች ተሽለሽ መገኘት ነው ያለብሽ። ገባሽ አይደለም? በስድብ ደግሞ ምንም የሚስተካከል ነገር የለም። እናንተ ማሰብ ያለባችሁ በእኛ ምክንያት የተበላሸ ነገር አስተካክሉ፣ ለራሳችሁ። ስፈጣሪ ወንደኛ አለቀን እኮ። እዚህ ስራ እንስራ፣ እዚህ አራት ሰዓት ራሳችንን እንተማም

አበቃ ስለዚህ ጉዳይ ስለበቃን አበቃን። ፍቅር እንደውም ከብሪን ኮነስታውን ራሳችንን በቃን ይበቃናል። አውጭ ማንም አይነካሽም። እናንተ ዙዙ እየሰማችሁ ከሆነ ማንም ሰው ከነ ማይራምን ፎቶ የሀይሚ ፎቶ አንድ ከሆነ ሀይሚ አምጥቼ ነው በእናንተ ወይ ብሩክ ስሚ፣ አንድ ነገር ልንገርሽ አሁን የሆነ ሰው ተነስቶ ደግሞ በአዲስ አካውንት እንደዚህ ነገር ያደርጋል። ቢዘቀዝቀኝ ምናምን ማንም አይዘቀዝቅም። በቃ እንደዚህ ፍቅር ፍቅር ልንገርሽ ደግሞ ምንጊዜም ማለት ነው የሃይሚን ፕሮፋይል የብሩኬን ፕሮፋይል አድርገው ሃይሚን ነኩ ወይ ደግሞ የአንቺ ቢዘቀዝቁ እናት ጋር አባት ጋር፣ አንቺም አባት ጋር፣ ሌሎቹም እናት ጋር እንደው፣ ስሞትልሽ አትድረሽ። ይበቃ ብሩኬን። እንደ አዲስ እምታወሪው እኔ እስከ ዛሬ እናንተ አቃለሁ ቲክቶክ አታቂም።

ነገር እናገራለሁ ብዬ ከስንት ሰው ጋር ዛሬ ራሱ ገዝት ላይ ተጣላሁ። እዚህም እዚህ ነው፣ እዛም እዛ ነው። ሁሉም ሰው ሲነካ ማንም ሰው የሚለውን አትስሚ ሰው። እዛ ስትሄጂ እዛ የሆነ ነገር ይችላል፣ እዚህ ስትመጪ እዚህ የሆነ ነገር ይችላል። አንቺ ምንም ብታደርጊ ሌላ ስም ነው የሚሰጥሽ። ለሰው ብለሽ ሳይሆን አንቺ ለሕሊናሽ ብለሽ ማንንም አልሰማም። ግን እኔ ብዙ ሰው ራሱ አስቀይም ያለው ምክንያቱም

ተጋፈጡ፣ ትግል ፎቶ አትርኩ። ጀግና ስለሆነች ነው የራሳን ፎቶ የቤተሰባን ፎቶ አውጥታ ነው እየተጋፈጠች ያለችው። ሁሉም እንደዚህ አድርጋችሁ እስኪ ተጋፈጡ እና እያንዳንዴ ያንቺ መዘቅዘቅ እሱን ዝም ብለው እግዚአብሔር ኢንስታግራም ላይ ማለት የሆነ የአቀፋት ቦታ ማለት ነው ቆርጦ ከቪዲዮ አውጥቶ ይሄ ጅል ምን ምድር ሰው ሁሉ እያወራ አይደል? የገዝት ላይ እኔ ባወራም ችግር አለ። ካላያችሁት ብዬሽ ነው። እያወሩ ነው እዛ ገዝት ላይ እራሱ። ይኸውልህ ትጂ ዬ ማለት ነው እኛ ማለት ነው። ትጂ ትጂ ማር ስለደረሰ አውርተን አውርተን አውርተን ምንም ላይ አልደረስንም አይደለ? አሁን ዝም ብንል ምን ይመስላችኋል? ደስ የሚለው እሱ ነው። በቃ እግዚአብሔርን

ትንግስትዬ እንዴት ነሽ? ለማኝ ማለት ነው። ስሙኝ ምን ማለት ነው ወይ ለማኝ እኔ ለምን ነው እንደ መጣ ታዲያ ቃጣታ የዛሬ ሶስት ቀን እኮ ሰማንያ አራት ሰብስክራይብ ነበር አሁንስ

እስከድሩ እየፈተናት ነው። አምዬን እየፈተናት ነው። ፈተናት ፍቱ ፍቱ ፍቱ። ሲጀመር አቀሳሳሪ ነው ማለት ነው። ሲሙ ዳኒ ለማቃጠል ሚያወራቸው ንግግር የሆነ ግብረ ገብነት የለውም። የምሬ ነው አሁን ያለያያቸው ነው። በጌታ በኢየሱስ ስም ይሄ አለደውም። ይሄ የሆነ ስራፊት ነገር ዘ